ምን ደምናር ምንገርሽ አሁን አግሪቷ ቀብታለች እያለች ልክ ቤተሰብ ሰይድ ግን ምን እየሆነ ነው? ሰይድ ግን ምን እየሆነ ነው? እየሰማችሁት ነው የሚለውን እየሰማችሁ አንገላታቸው፣ ተደባደበ እኮ ሴቶችን፣ ቤተሰብ አሰላሙ አለይኩም ወረህመቱላሂ ወበረካቱ ውደ ምርቃኔ ሰብቻና ቤተሰቦች እንዴ ናቸውናናቸው ወይከነገ አልምዱ ላ ወላ ሰላም ነው። እየሰማችሁት ነው ሰይድን የ ሰውየግን ምን እየሆነ ነው? ምን እየሆነ ወዴት ነው ነገሩጣወይ የበላቸውወይን የበላቸው የሰላምን ፓስፖርት ቀምቶ ሶምያ ካል መጣሽ ፓስፖርትሽን አልሰጥሽም። ፓስፖርትሽን ነው እየሰማሁት ነው። ምንድን ነው አንተ ጋር ፓስፖርት ብለን ለፓስፖርት ብለን እንደ እነ ሶሚያ የምትመጣ በአጭሩ ሶሚያ ጋር አሸንፋኝ አለች። ስለዚህ በዚህ ነው ማጥቃት የሚችል እኮ ነው። ገባችሁት አይደለ? እንዴት እንዴት እንደሚያደርግ ደግሞ ሀዋን እኮ ደበደባት። ወይኔ በላቸው፣ ወይኔ ሁላችሁም ሰብስክራይቡን አንሱበት። ሰይድን የሴት ያስለቀሰ ኮሜንቶቹማ ጥሩ አርጋችኋለሁ። ገብረ አንዳንድ ጊዜ ሰይድ ትክክለኛ ማንነት ታወቀ። በጣም ባለጌ ነህ ብላ ዛሬማ ባለጌ እየተደባደበ ሴት እየደበደበ ሀዋን ወገቧን እኮ ሊሰብራት ምንም አልቀረው። አላያችሁትም እንዴ? ሰበራት እንጂ ምን ሊሰብራት? ወይ ነው ሰይድ ሰብዬ ወላሂ ባለጌ ነህ። ለሴት ልጅ ክብር የለለ ኢትዮጵያ ከደም ልጅ ትክክል። አንተ ኢትዮጵያ ተደም ሶሚያ ማንገራታት ምን አስፈልጋ? አንተ ወንድ ከሆንክ ኢትዮጵያ ሄደህ ነበር። ለምን ልጆችን ሳታይ መጣ? በባሌ በቦሌ ብለህ እንደ ወንድነትህ ምንም ብለህ ምንም ብለህ ሄደ አይታችሁ አትመጣም? አሁን አንተ ሲያቅትህ ሶሚያ ይዛት ትምጣና ፓስፖርትሽን ትቀበልልሽ ወይ? ሶሚያ ንክችም አታደርገው። ካንተ ይልቅ ሶሚያ ወንድ ናት። በባሌ በቦሌ ብላ ሰላምን ታስወጣታለች። ከሷ ጋር እንጂ ሶሚያ አትመጣም። በጭራሽ ሁለት ልጅ ይዛ ላይ ስ ትመጣለች፣ አለ ትክክል። አይ ሰማችሁ አይደለም ሶምያ እንዴት ሁለት ልጅ ይዛ ትንከራተታለች? ለምን አንታተድም? ኢትዮጵያ ጥሩ አርሻል። ሀው፣ ጎበዝ ኢትዮጵያ ታገናኛችሁ። አንተ መጣለ አይደለም አያችሁት። በቃ ሁሉ ነገር በጉልበት ምን ነው፣ በጉልበት ሆነ ያለ ጉልበተኛ ይዘህ አልጨረሰው ፍየኮ ምን አልጨረ ሁላችሁም፣ ሰይድ ባለጌ ነው በሉ። የምር ሰላምዬ ይሰጥሻል ተረጋጊ ብሏል። በጣም ሰላም እያሳዘነች በባለፈው ኳይ ታችኋት ከሆነ በጥፊ ልትለው ምንም አልቀራት ነበር። ሀይለኛ ነበረች። አሁንማ እኮ አለቀሰች። በቃ ስለቀሳተኝ፣ ወይኔ ሰይድ ቆየመች ወዴ ነው እንደዚህ የሆነው? ቆየመች ወዴ ነው እንደዚህ አይነት ሰው የሆን? ተው ተው ተው፣ ወደ ድሮ ተመለስ ወደ ድሮ ተመለስ። ይሄ የሰርጉ ሚሞሪ እኔ በጣም ነው የገረመኝ። ባለፈውም ተናግሮታል አሁንም እየተናገረው ነው። የሰርጉ ሚሞሪ ከሶምዬ ጋር አንዳንድ ነገር ይኖረዋል። አይ ምናምን ሲል ነበር። በባለፈው እራሱ የሆነ መሳሳ ምናምን ቆይ ሶምያ ፋራ ናት ያለ ማን ነው? ሰርግ እኮ ነው። ሙሽራ እኮ ናችሁ። መሳሳም አይደለም ሌላ ብታደርጉ፣ ያንን ብታይ ራሱ ሶምያ ምን ትላለች? አገባሁ ብለህ ደግሰህ ተድረህ የለ እንዴ? እና ሚሞሪው ይሄ መሳሳም ቀርቶ ሌላም ነገር ቢኖረው ምን ነው? ሶምያ ፋራ ናት? አልክሳ በቃ ታውቃለች እኮ አይደለም፣ ባልና ሚስት እንደሆናችሁ። ስለዚህ ምንም ነገር ቢኖረው አትፍራ። ምን ያስፈራ? አላንተው ወንድ አይደለ እንዴ? በዛ ላይ እኮ ሚስትህ እኮ ነች ምንድን ነው ሌላ ሰው አደረገው? አገባው ብለህ አይደለም እንዴ ኒካ አሰርኩ ብለህ አይደለም እንዴ በሚዲያ። ስለዚህ ሚሞሩ መሳሳም ቢኖረው ምናምን ሲል ነበር። ባለፈው ራሱ መሳሳም ቀርቶ ሌላ ነገር ቢኖረው ሚስት ናት፣ ሚስት ናት ሰው። ይሄ ደግሞ ያንን ብታየው ምንም አትልም፣ ምክንያቱም ሚስት ስለሆነች ስለምታውቅ ማት ወረደ ባት አሳዘነኝ ግን ሰላም ሚሞሪ እንዴት በባለፈው ነው። በነገራችን ላይ ሚሞራ አይታችሁት ከሆነ የተዳረሽ ጊዜ ያገባ ጊዜ በሉት ታለቀ እዛ ጋር አይነት እንኳን በነገራችን ላይ ሰላም ዩትዩባ ወደ ዘጠኝ ሺ እየደረሰላት ነው። ያው እነዚህ እንደዚህ እያሉ ሰብስክራይባቸውን የሚያሳድጉ ስራቸውን የሚሰሩ በነገራችን ላይ እነ ሰይድም ይሁን ሌሎቹ ተበሮች ና አብረሽም ይሁን ምንም እንኳ ቢያናድዱ ጨጓራቸውን ቢልጡንም ተያይዘው እያደጉ ነው። አይታችኋቸው ከሆነ ተያይዘው እያደጉ ነው። አሁን ከነ ሰይድ ጀርባ በጣም ብዙ ተበሮች አሉ አብረው የሚሰሩ አሁን ከሶምያ ጋር እነዛ ሁለት ወንዶች አብረው የነበሩ የራሳቸው አላቸው። አዩ ብትሉ የራሱ አላት። እንዲሁም የሌሎች ከዚህ እነ ሀዋ ብትሉ፣ አሁን እቺ ሰላም ብትሉ፣ ሰይድ ራሱ በሁለት ነው ያለው፣ አንድ በኦሮሞኛ አንድ በአማርኛ ስለዚህ እየሰሩ ነው። በነገራችን ላይ ማሻአላህ ሰርተውም እያሰሩ ነው። ሌላ ጉሩፕም አላቸው አብረው እንደዚህ የሚሰሩት ምናምን። ስለዚህ አንዳንድ ጊዜ ምንም ውሸት እያበዙ ቢያናድደን፣ አንዳንድ ደግሞ በውሸት የመጣ ገንዘብ ጥቅም ባይኖረውም የለፋንበት እንኳ መከራችን የረብሽንት ቤት አጥበን ምናምን እንኳ እንዳንድ ጊዜ በረካ ከሌለው በረካ የለውም። ነው እንኳ በውሸት የተሰራው ግን ያኔ በእውነትም እየሰሩ ቢሆንም እንደ ድራማ እያስመሰሉ ቢሆንም ለብዙ ሰዎች የስራ እድል ፈጥረዋል። ያው እኛም ጭምር እየፈተፈትንባቸው ነው። ከኛ ውጭ ደግሞ አብሯቸው የሚሰሩት ብዙ እይታ አለው። አሁን ሀዊ አይታችኋት ከሆነ አብራቸው ነው ምሰራ እሷን ብዙ እይታ አለው። የሌሎች ወንዶች አብሯቸው እዛ የሚሰሩት ምናምን ብዙ ጀም አላቸው አብረው የሚሰሩ ይና አብረሽ ና የነ ሮታም እንደዛው በዚ አካባቢ ያሉት አሁን አብሮሽ ጋር የሚመጡ ሴቶች ምናምን በተለዩ ነው። ሰብስክራይባቸው ያደገላቸው የአሁን የቶ ልጅ መሩታ ጋር ቪዲዮ ሰርቻለሁ። የነ ሩታን እንጂ ያኔ የነ ዳኒ ና አይታችኋቸው ከሆነ አሁን በባለፈው እነ ዳኒ ጠፋብን ብለው በአንድ ጊዜ ነው መቶ ሺህ ምናምን ያለፉ ነጽጌ ምናምን እና እንደዚህ አንዳንድ ጊዜ አብረው ተባብረው የሚሰሩ ደስ ይላሉ። የኛዎች ናቸው፣ ግን አሁን ያላደገላቸው እነ ፈኪ እነ ውስማን ምናምን እነሱ አካባቢ ገና ይቀራቸዋለኝ። ብቻ ብዙዎች በትብብር ብዙ ነገር እየሰሩ ነው፣ ግን ደግሞ ለስራ ሲባል ደግሞ ራስን ዝቅ ማድረግ የለበትም። አሁን ሰይድ ለምሳሌ ምንም ለድራማ ቢሆንም ሴት መደባደብ የለበትም። ምክንያቱም ስለማይመጥ ነው ማለት ነው። ስለማ አንዳንድ ጊዜ እኮ ገና ለኢትዮፕ ተብሎ የማይመጥነን ስራ መስራት የለብንም፣ ዝቅ የሚያደርገን ስራ መስራት የለብንም። እኛ እንደ መልካች እንደ ተመልካች ስናየው እውነት ሊመስለን ይችላል አይደል? ስለዚህ አንዳንድ ጊዜ የማይመጥነን ስራ ባንስራ። አትማን ሳይድ ሌላ ሌላ ነገር ቢሰራ ኢትዮው አራት መቶ ሺህ ምናምን ገብቶለታል። የሰውም ያም እንደዛው አድጎላታል። ስለዚህ የተወሰነ ነገር ቢሰራ ጥሩ ጥቅም ያገኛል። ግን ደግሞ በነገራችን ላይ በሚያገኘው ገንዘብ ሳይድ ብዙ ሰዎችን ያግዛል፣ ሳይናገር ማለት ነው። በጣም ብዙ ሰዎችን ያግዛል፣ ይረዳል። ሱማያ ሰብረዋለች። ምን ታመጣ? ተሰበረ። በቃ ሱማያ ሰብረዋለች ሚሞሪውን፣ አለች ውሀ ዋል ለዛ ነው ወገብሽን የሰበረሽ። አይሃዊ እኔ ምስኪን ወገብሽን የሰበረች ለዚህ ነው ወላ ወገባን እኮ ነው ያላቀ ቀጣላ የምትደሰትበትፊልም መሰለኝ። እንደ ሰላም ጉድሽ በላ ሜሞሪ ነው የሚያሳስበው። ሱ እናቴ ሜሞሪ። አዎ እውነትሽ ነው። ድጋሜ ይጋየ ሰማችሁት። ደግሞ ሌላ ጣጣ ይዞ መጣ። የሰርጉ ሜሞሪስ ላልተገኘ ድረስ ሀዩ የያዘችብኝ ነገር አለ። ወይኔ የበላቸው አሁን ደግሞ ከሀይ ጋር በሌላ ክፍል ሊመጡ ነው ማለት ነው። ከሶም እያ ጋር ተጨቃጨቁ። አሁን ደግሞ ሀዩ ይሄን ሚሞሪ ካላመጣ እንግዲህ አልወልድልህም ነው የምትል ሀዩ መቼም ብር ካላመጣ አልወልድልህም ትላለች። አሁን ደግሞ ብር ካላመጣ በቃ ሚሞሪው ካላመጣ አልወልድልህም ነው የምትለው። ድጋሜን ልዳራችሁ፣ ድጋሜን ልዳራችሁ። አትዳሪ ሀዊ እኮ ገብዝነት ራቆት። ክንቀረፀች ወይ ራቆት ክንቀረፀች ወይ ምትሰው? ሊደባደቡ ነው ልደባደቡ ነው። እንዳትወሩ ደግሞ ምስጢር ነው ወይ? እኔ እናቴ ፓስፖርትሽን እቀደዋለሁ። ተው ሰይድ ተው። አደብ ይኑረህ። አደብ ይሻላል ከመደብደብ ይላል ያገሬ ሰው። አደብ ይኑርህ። አደብ ይሻላል ከመደብደብ። እንደ ድሮ ሆነ። ስራ ጥሩ ሰው ሆነ ስራ መጥፎ ናት ስራ ኢትዮጵያ የግድ መጥፎ ሆነ ስለሰራን ብቻ አይደለም የሚከፍለን፣ ጥሩ ሆነን ብንሰራም ይከፍለናል። አረ ፕሊስ እንከባበር። ቤተሰብ ላይክ፣ ሸር፣ ሰብስክራይብ ስወዳችሁ እና ሰላም ሁሉ እንመኝላችኋለን። ለሰላም ፓስፖርቷ እንዲመለስላት እንመኛለን። ሶምያና ሰይድም እንዲታረቆ ሰላሙን እንመኝላችኋለን። ሁሉ ነገር ሰላም ይሁን። አሜን በሉ አሜን። ሰላም ይሁን ቤተሰብ ሰላም ለሀገራችን፣ ወለሕዝባችን ለሀገራችን ሰላም ያደርግልን። እነ ውድ ቤተሰቦች ይወዳችኋለሁ። ላክሽር ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ የእነሱ አዲስ ነገር መቼም አለቀ የለውም። እነ ውድ ቤተሰቦች ይወላችሁ ሚሞሪውን ካላመጣህ ወይ ሰላምን አንቀ ካላመጣህልኝ አዩ የስቢ ነገር አለ እለቃለሁ ብላለች ነው የሚል። አሁን ደግሞ ሀዩ አስፈራርታኛለች ነው የሚል። ጉድ ቤተሰቦች፣ በምን አስፈራርተ ይሆን ደግሞ? እሷ በምን አስፈራርተ ይሆን ብላችሁ ታስባላችሁ? ጉድኮ ነው ጉድኮ ነው ቤተሰቦች ጉድኮ ነው። በምን ያስፈራራችሁ ይመስላችኋል? እንደው ምን ይሰጥላሉ? አለችው። ሀያት ውግስቲ ሰላም ራሱን የሚፈልገው ራሱ ነው የሚፈልገው። አይ ወይኔ ይበላቸው። አንድ ጥያቄ ልጠይቅ ብላለች። አው ጨነቃት እኮ። በቃ ምን ታድርግ እንዴ? ምን ታድርግ አገታት እና መታገት እኮ ነው እንግዲህ። ይችላል ፓስፖርት ከሌላት እኮ አይደለም ከሰው ሀገር ላይ ከሀገር ላይ ራሱ መታወቂያ ምናምን ያስፈልግ አይደለ እንዴ? እና ከሰው ሀገር ላይ መታወቂያ ከሌላት እኮ የትም መንቀሳቀስ አትችልም። መንቀሳቀስ ካልቻላችሁ ደግሞ አሁ ታግታችኋል ነው እንጂ ሌላ ምን ይባላል? ቀላል ታግታለች፣ ያው በሰው ሀገር ምስኪን፣ የኔ እናት፣ ምንም በማታውቀው ምንም በማታውቀው በሰው ሀገር ማለት ነው። እና ይሄንን ማስንት የታገቱትን አስለቅቃለች ይላል። በባለፈውም እንደዛው ድራማው ላይ እንትኑ ላይ ታችሁት ከሆነ በባለፈው ያችን ልጅ እርዷት እያለ ሳለ እኔ እኮ እንደዚህ አደርጋለሁ፣ እኔ እኮ እንደዚህ አደርጋለሁ፣ የግድ እናንተ ማየት የለባችሁም፣ የግድ እናንተ ማወቅ የለባችሁም ምናምን ሲል ነበር። እሺ ይሄን አላህ ይስጠካ፣ አላህ ይጨምርልህ ማለት ነው። ግን ደሞ አሁን እያየን ነው። አንዳንድ አንድ ጊዜ በአይናችን የምናየውን እኮ አትካዷት በለን እየተደባደብ እንደ ሀዊንኮ ወገቧን ሰብርሃት እዚህ ወዲያ ምን ይምጣ ከዚህ ወደ ድብድብ ምን ይምጣ? እየተደባደብን፣ በአይናችን የምናየውንና ዋሹ ልትል ነው አንተ። እንደምትዋሽው ኧረ፣ እኛ ምን ዋሽን? በጭራሽ። እንደ እውነት እውነትም ተናግረን ከመሸበት እናድራለን። ድሮ ሀዊ በረከበኝ፣ ድሮ ነዋ ሳይዶ፣ ድሮ ነዋ ደህና ሰው ባለህበት። አሁንማ ምን ደህና ነህ? ምን ደህና ነህ? እያለችው ነው። ግን አደለህም አሁንም መደን አይደለም ያቺ በረኪና አሳብዳ ልካብናለች። አዩ ማለት ነው አዩ፣ አሳብዳ ልካብናለች። አሁንም አሁን መደን አይደለም በቃ አንተ የድሮ ሰይድ አይደለም። ወደ ድሮ ሰይድ ተመለስ። እኔም ቅድም ተናግሬ ያለው በነገራችን ላይ መግቢያዊ ላይ ተናግሬ ያለው ወዴት ወዴት ነው ነገሩ? ሰይድ ምን እየሆነ ነው? ወደ ድሮ ማንነቱ ይመለስ። ኢትዮ አንዳንዴ መጥፎ ነገር ስለሰራን ብቻ ሳይሆን ስለተደባደብን ብቻ ሳይሆን ውሸት ስለወራን ብቻ ሳይሆን ዋናው ሰርተን እንገኝ፣ ስራ እንስራ እንጂ ያየናል። ጥሎብን ወላ ጥሎብን፣ የኛ ገር ኢትዮ ወሮች ማለት ነው። በውሸት ነገር አስለመድ ነው፣ በውሸት ቀጠለ። የሚገርም እኮ ነው። ወላ አንዳንድ ጊዜ አንድ ነገር እንዳስተማር እንዳስተማራችሁት ነው እንዳስተማር ነው ነው እንደይታ ነው አያታችሁታል። በውሸት ተጀመረ ሁሉ ነገር፣ አሁንም በውሸት ቀጠለ። አንድ እኮ ትክክለኛ በእውነት የሚሰራ ዩቶበር የለም፣ ከስንት አንድ ካልሆነ በቀር። ተፋቀር ነው የሚሉት፣ የውሸት። ተጋባ ነው የሚሉት፣ የውሸት። አበድ ነው የሚሉት፣ የውሸት። ሰከር ነው የሚሉት፣ የውሸት። በጣም እኮ ነው የሚገርመው፣ ግን የሀገራችን ዩቶበር እንዴት እንደተበላሸን ማለት ነው። በቃ አስለመድ ነው በውሸት። በቃ በውሸት ፍቅረኛ አስለመድ ነው በውሸት። የኔ ነህ በውሸት፣ የእሷ ነው በውሸት። በቃ በውሸት ተለመደ፣ በውሸት ቀጠለ፣ አሁንም ራሱ አሁን ጥሩ ነገር ቢሰሩ እነዚህ የምራቸውን ቢሰሩ፣ ከስንት አንዳሉ የምር የሚሰሩ የምር ካፕል የሆኑ የምር ባልና ሚስት የሆኑ የምር የልጅ እናትና አባት የሆኑ አሉ። በጣም ምርጥ ምርጥ ነገር የሚሰሩ ማለት ነው። የእነሱን እይታ ሄዳችሁ ስታዩት፣ ወፍ የለም፣ ወፍ የለም ቤተሰብ፣ ወፍ የለም ነው የምላችሁ። ግን ውሸት ምናምን የሚነገርበት ላይ እንዳያችሁት፣ ድብድብ ካለበት ላይ እንዳያችሁት ነው በቃ እንዳያችሁት ተማሪዎች ጋር የጣለውን ያሉበት ቤተሰብ እያሳሰብ እያሰትን ያለ ያገብሰኮና እኮ ደህና እያለ ብላለች። ሁ እኮ ደህና እያለ ሁ ደህና እያለ እማ ትሰራ ነበረ። እኛስ አሁን አሁን በአይናችን የምናየው ነው እንጂ እኛ እኮ በፊት እንደ ሰይድ ጥሩ ሰው የለም። እኛ በጣም ነበር የምናዝድልህ ልጆች እንድታይ በቃ፣ ሶምያ ጋር ጥሩ ኑሮ እንድትኖር፣ ከንግስት ሶምያ ጋር ጥሩ ኑሮ እንድትኖር እየተመኘንልህ ነበር። አሁን ግን በአይናችን እያየን ሴት እየተደባደቡ፣ ከዚህ ወዲያ ምን እንበል? ሰይድ ተወው እንጂ እንከባበር። እነሱን እያስፈታ እኔን አሳሰርከኝ። አሳዘነች፣ ይህ ሰላምዬ። እነሱን እያስፈታ እኔን አሳሰርከኝ። የእኔናት የእኔናት ፓስፖርታን በሰላም ትቀበል። ሰላም ም እንግዲህ ፓስፖርታን በሰላም ትቀበል ና በነገራችን ላይ ይህ በእሷ አይቶቻን እኔን ተለቀቀ ፓስፖርቷን በሰላም ትቀበልና በሰላም ወደ ሀገሯ ትግባ። አሁን ደግሞ ወደ ዘር እየገባ ነው። አሁን ደግሞ ወደ ዘር እየገባ ነው። ትግሬ ሳይቀር አማራ ሳይቀር። በነገራችን ላይ እኛ ከኢትዮጵያ ከወጣን ኢትዮጵያዊ ነን እንጂ አማራ ነኝ ትግሬ ነኝ ኦሮሞ ነኝ ወፍ የለም። የምትታወቅ በኢትዮጵያውነት። አህድሻ ቃላ መፌንጅብቲሃ ምን ኢትዮጵያ ምን ሀበሻ ሀዲ ሸቃላ ሀዲ ይህችን ሰራተኛ የት ነው ያመጣሻት? እሺ፣ አረበኛ ለማታውቁ ማለት ነው፣ የት አገር ሰራተኛ ናት? ይህችን ሰራተኛ የት ነው ያመጣሻት? ኢትዮጵያ ሀበሻ ነው ያመጣዋት ነው እንጂ ምትል ትግሬ ነው ያመጣዋት፣ ኦሮሞ ነው ያመጣዋት፣ አማራ ናት ያመጣዋት አትልልህም አረቢቱ ማለት ነው። ስለዚህ አንተ ትግሬ አስፈትቼ፣ አማራ አስፈትቼ፣ ኦሮሞ አስፈትቼ አትበልብን። ኢትዮጵያዊ ኢትዮጵያዊ ወገኔን እያገዝኩኝ ኢትዮጵያዊ ወገኔን እያገዝኩኝ ብለህ አውራ። የምሬን ነው። እዚህ ስትመጡ ምን ፌን ጅብቲ እዚህ ሸቃላ ነው የሚሏችሁ። እንግዲህ መልካችን እኮ ይለያል አንዳንዴ፣ ከሱዳኖች ወይም ከኬንያዎች ምናምን አካባቢ ጠቆር ያለው ከሆነ ምናምን ነው እንጂ ኢንዶኔዚያ እንዳልሆነ ምናምን ፊሊጲን እንዳልሆነ መልካችን ይለያል። ግን ደግሞ አንዳንድ ኢትዮጵያ እንደሆነም እናስታውቃለን። ግን ያው መውራት ይወዱ አይደለ? አንድ ላይ ሲሰበሰቡ ማለት ነው። ምን ፌን ጅብቲ እዚህ ሸቃላ አለው። ለምን ትሽጠቃለሽ? የኔዎች ማ ሳይ ጠይቆ አይቀርም ነው። መሳቅ ነው ስራዬ ከነሱ ፊት ምሰቃለው። ኬፍ ኪሉኛል አልሐምዱሊላህ። <laughs> አይ ደስ ብሎ ይፈታ በየና መስራ እና ሰው እንግዳ ቢኖር ባይነና ምን ፍን ጅብቲሃ። አንዳንዶች ንገሪያት እስኪ ሰራተኛ ታምጣልን ይላሉ። እህት የለሽም ይላሉ አንዳንዶች ደግሞ እናቴ የእኔን ጉልበት የበላችሁ ተንሳች ደሞ የኔን ጉልበት ትበሉ እያል በወዴ ላይ የለኝም ብላችኋለሁ። አገር ቤት አለኝ፣ እዚህ የለኝም። አሁንም ለማንኛውም ወደ እንትኑ ስለመጣ ነው ሌላ ወራ ያስገባኝ። እና እውነቷን ነው እኮ ሱመያ፣ እኮ ትክክል ናት። አግተሃታል። ምንድን ነው ፓስፖርትን ቀምተህ እና ፓስፖርትን ከተንቀሳቀሰች እንዴት ብላ ነው የምትንቀሳቀስ? ፓስፖርት ከተቀማች እንዴት ብላ ነው የምትንቀሳቀስ? ይህ ከመታገት በምን ያንሳል ሰይድ? እስኩት ድሮ ደህና ሰው ነበር። አናደዳት እኮ ድሮ ደህና ሰው ነበርህ። አሁን ተበላሽተሃል፣ ተበላሽተሃል። ተማታህ እኮ ፓስፖርት ተቀማህ እኮ እዚህ ወደ ምን ትሆን ምን ትሆን ምን ለየል? ማንም አይገልህም። አንተ ብቻ ደህና ሰውን እ ማንም አይነካህ። አትፍራው። ወንድ አይደለም። ምን ያስፈራል? ፓስፖርት መውሰድ ማለት ማገት ነው። ሰላምዬ የኔ ቅን ፓስፖርት በሰላም እንዲመለስልሽ ተስፋ እናደርጋለን። ሰላምዬ የኛ ቅን ማለት ነው። ፓስፖርት መውሰድ ማለት ማገት ነው። ትክክል ነች። ምንም አልተሳሳተችም። ከምር እንደዚህ ወዲያ እዚህ ወዲያ ምን ትሆንለች? ልጅ ተሰቃየች ስላሉ እየልኩ እየጠቆምኩን እንደዛ ታገዙ ተሳሰልታ የነበረው እኮ በዛ ሰዓት ብላለች ሃዊ፣ እኮ በዛ ሰዓት ደና ሰው ደና ልጅ ነበር። አሁን በቃ ከተበላሸ ቆየ። እድሜ ለበረኪና ብላለች። እድሜ ለበረኪና አጨለለች። በባለፈው ሰይድ ጨለለ ብዬ ሰርቼ ነበር ወደ ሁለት ሺ ሰው ነው ያየው። ወላሂ ሰይድ ጨለለ ብዬ ሰርቼ ማለት ነው፣ ወደ ሁለት ሺ ሰው ነበር ያየው። እውነትም አሁንም ስለ ጨለለ ይሄ ልጅ በቃ ድሮ ለና ሰው ነበር። ፓስፖርት መውሰድ ማለት ማገት ማለት ትክክል። በቃ ሰላም ፓስፖርት መውሰድ ማለት ማገት ነው። ፍትህ ለሰላም ፓስፖርት ይሰጣት። ፍትህ ለሀዊ ወገቧን ወገቧን አላቋታል። ህክምና ህክምና ያስፈልጋታል እ ሰይድ ግን ታዝበንሃል። ቆይ ሶምያን በዚህ አይነትማ መከራዋን አሳይታታል ማለት ነው። መከራዋን ሀዩን ይጣልብህና መጣልስ ጥሎ ባህል ው ሀዩነች ዝቅ ከፍ የምታደርገው አጅሪት ማለት ነው። ሀዩነች ዝቅ ከፍ የምታደርገው እንግዲህ ሶምያ ምስኪኒ ቤተሰብ በድጋሜ ላክሸር ሰብስክራይብ፣ ወይን ኔ በላቸው። ስንት ደቂቃ ወይኔ ቪዲዮ ከሰራሁላቸው ዛሬ ረዘም ያለ ቪዲዮ ነው። እንግዲቻ አላድርጉት ብዙም ጊዜ ረዘም ያለ ቪዲዮ አልሰራም አስር ደቂቃ አደረግኩት ብዬ ለካ በድጋሚ ሌላውንም አድርጌ ዋለሁ። ስለዚህ እዛ በኋላ ማ ሊጨርሰው ብዬ የወላችሁ እነ ውድ ቤተሰቦች ስለምሰጡ ኮሜንቶች፣ አስተያየቶች በድጋሚ ከልብ አመሰግናለሁ። ሶምያ መልካም ሁሉ እንመኝልሻለን። ሰላምን ፓስፖርትሽን እንድታገኝ እንመኝልሻለን። ሰይድንም ልብ እንዲሰጠው እንመኛለን። እወዳችኋለሁ።